ለፍቅር ሲባል ምን ያክል ርቀት መሄድ ይቻላል? ተራራ መውጣት ወይስ ባህር ማቋረጥ? ዛሬ የምነግራችሁ ታሪክ ግን ከዚህም በላይ ነው። በ1970ዎቹ ውስጥ በኪሱ አንዳችን ብር ሳይኖረው አንዴት የፍቅር አጋሩን ለማግኘት ሲል ብቻ ከህንድ ተነስቶ እስከ ስዊድን ድረስ 6,000 ኪሎ ሜትሮችን ያክል በብስክሌት ስለተጓዘው ስለ ፒኬ መሐንዲያን አስገራሚ ታሪክ ነው። ይህ ጉዞ የህይወት ትግል የጽናትና የንጹሕ ፍቅር ታሪክ ነው። አብራችሁኝ ከቆያችሁ ፒኬ ማሃናንዲያን ያደረገውን አስደናቂ ጀብዱ አጋራችኋለሁ። ይህን ቻናል ሰብስክራይብ በማድረግ መሰል የጉዞ ታሪኮች እንድትከታተሉ እጋብዛችኋለሁ። በቀጥታ ወደ መሰናዱ አመራው። ፒኬ የተወለደው በህንድ አሪሳ ግዛት በድህነት ውስጥ በነበረ አንድ ቤተሰብ ውስጥ ነው። በወቅቱ በነበረው የህንድ ካስት ሲስተም ምክንያት እንደ ዝቅተኛ ወይም የማይነኩ ከሚባሉ ማህበረሰቦች ዘንድ አድጓል። በትምህርት ቤት ማንም አጠገቡ አይቀመጥም፣ ድንጋይም ይወረወርበት ነበር። ትችት ቀለቡ የነበረ ሰው ነው ፒኬ ማሃናንዲያም። ነገር ግን ፒኬ አንድ ልዩ ተሰጥኦ ነበረው፣ ስዕል መሳል ይህ ተሰጦ አንድ ቀን ህይወቱን እንደሚቀይርለት እጅግ አላወቀም ነበረም። ወደ ኒው ደልሂ በመሄድ በጎዳና ላይ ሰዎችን እየሳለ ህይወቱንም መግፋት ቀጠለም። ታዲያ አንድ ቀን መጣች። ነገሩ እንዲህ ነው በ1975 ዓ ም አንዲት ሻርሎት የተባለች የስዊድን ቱሪስት ወደ ህንድ አገር ትመጣለች። የፒኬንም ዝና ሰምታ ስዕል እንዲስላት ጠየቀችውም። ፒኬ ውበቷን ሲመለከት እንደ ሌሎች ደንበኞቹ ሁሉ በቀጥታ ስዕሉን በአግባቡ መሳልን አልቻለም ነበረም። እጆቹ ተንቀጠቀጡም፣ በሙሉ አይኖቹም ለመመልከት አልቻለም ነበረም። ስዕሉን በትክክል መሳል አልቻለም። እንደገና እንድትመጣም ቀጠሮ ያዙ። በዚህ መሃል ፍቅር ጠለፋቸው። የሁለት የተለያዩ ዓለማት ሰዎች በፍቅር ነደዱ እናም በኋላም ተጋቡም። ነገር ግን ሻርሎት ወደ አገሯ ስዊድን መመለስ ነበረባት። ፒኬንም አብረን እንሂድ አለችው። ፒኬ ግን ገንዘብም ሆነ የሚጓዝበት ፓስፖርት አልነበረውም። እናም ፒኬ እንደዚህ አላት፣ አይዞሽ እኔ ራሴ መጥቼ አገኝሻለሁ፣ አንቺ በሰላም ግቢ ብሎ ቃል ገባላት። እሷም ቃሏንና ቦርሷን ተሸክማ ወደ ሀገሯ ስዊድን ተመልሳ ሄደች። በዚህ አይነት በመለያየት ውስጥ ሆነው አንድ ዓመት አለፈም። ናፍቆቱ ግን ሁለቱንም ፈተናቸው። እሱም እጅግ ባሰበት ነገር ግን ለመሄድ የሚያስችለው የአውሮፕላን ትኬት የሚገዛበት ገንዘብ አልነበረውም። ፒኬ እንደ እብድ የሚመስል አንድ ውሳኔን ወሰነም። ያለውን ንብረት በሙሉ ሸጦ በ60 ሮፒ በጣም ርካሽ ዋጋ የነበረው አንድ የድሮ ብስክሌትን ገዛም። በ1977 ዓ ም ጉዞውን ከህንድ አንስቶ ጀመረም። አስቡት ከህንድ ተነስቶ እስከ ስዊድን ጉዞው ወደ 6000 ኪሎ ሜትሮች የሚጠጋ እጅግ አሰልችና በመሐከሉም ፈታኝ ቦታዎችን ማለፍ ይጠበቅበት ነበረም። ለዛም ነው ጉዞው አልጋ ባልጋ ያልሆነለት አፍጋኒስታን ውስጥ በረሃብ ተጎዳ። ኢራን ሲደርስ ብስክሌቱ ተበላሸበት። በየሀገሩ ድንበር ላይ በስዕል ችሎታው የድንበር ጠባቂዎችን እያግባባና እያማለለ ማለፍ ችሎ ነበር። ነገር ግን ለአራት ወራት ከሦስት ሳምንት በየቀኑ ሰባ ኪሎ ሜትሮችን እየነዳ ስምንት ሀገሮችን አቋርጦ እግሮቹ አብጠው ተስፋ ወደ መቁረጥም ተቃርቦ በመጨረሻም የሻርሎትን ፊት እያስታወሰና ተስፋ እያደረገ እየሰጣትን ቃል ኪዳን መጠበቅ የእግር ህመሙንና የሰውነት መዛሉን ችላ ብሎ ጉዞውን ቀጠለም። ከብዙ ወራት ስቃይ በኋላ ስዊድን ድንበር ደረሰም። የድንበር ጠባቂዎቹም ከህንድ መምጣትህን አናምንም አሉት። ነገር ግን የሻርሎትን ፎቶና ደብዳቤ ሲያሳያቸው እጅጉን ተገረሙ። ምክንያቱም ሻርሎት ተራሴት ሳቶን ከስዊድን ሮያል ቤተሰብ ጋር ግንኙነት ያላት እጅግ ድንቅ ሴት ነበረችና ሊያውቋት ቻሉም። በመጨረሻም ሁለቱ ፍቅረኛሞች ተገናኙ። ፒኬ ሻርሎትን ሲያት እምባውን መቆጣጠር አልቻለም። ያ የማይቻል የመሰለውን ቃል ኪዳንም በዚህ አድካሚ በሚመስል ሁኔታ ጠብቆ ተገኘም። ብዙዎች ይህ የለጋነት ፍቅር በጊዜ ይጠፋል ብለው አስበው ነበረም። ነገር ግን ፒኬና ሻርሎት አሁንም ድረስ ከ45 ዓመታት በላይ በፍቅር አብረው እየኖሩ ይገኛሉም። በዚህም ጋብቻቸው ሲዳርታና ኤሚሊ የተባሉ ልጆች አፍርተዋል። ዶክተር ፒኬ ማሃናንዲያ አሁን በስዊድን ታዋቂ ሰዓሊና የባህል አምባሳደር ሆኖ እያገለገለ ይገኛል። ይህ ጉዞ የተጀመረው በጥር 22 1977 ሲሆን ስዊድን ለመድረስ ከላይ እንደነገርኳችሁ አራት ወራት ከሶስት ሳምንታትን ፈጅቶበታል። በቀን በአማካይ 70 ኪሎ ሜትሮችን በዝለት ይጓዝ ነበረም። ይህ ታሪክ የሚያስተምርን ነገር ቢኖር ለእውነተኛ ፍቅርና ለዓላማችን ከጸናን ተራራው ሜዳ ባህሩም ደረቅ መሬት ሊሆን ይችላል። ታሪኩ ከተመቻችሁ ላይክ፣ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው አስገራሚ የጉዞ ታሪካችን እስከምንገናኝ ቸርን ሰንብት። ጉዞን ሰብስክራይብ ያድርጉም።